ሰላም እንደምናላችሁ ውድ የልግዳ ቤተሰቦች ሀገር ውስጥ ሆነ ከሀገር ውጭ ያላችሁ በያላችሁበት ሰላማችሁ ይብዛ እያልኩኝ አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ መረጃችን ተደራሽ እንዲሁም ደግሞ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ የሊቨርፑል እንዲሁም ደግሞ የግብፅ ብሔራዊ ቡድን አጥቂ ማህመድ ሳላህ ከሊቨርፑል ጋር የሚያቆየውን የሁለት ዓመት ኮንትራት በዛሬው ዕለት መፈራረም ችሏል ማለት ነው። እንግዲህ ረብጣ ገንዘቦችን ፈሰስ እያደረገች እግር ኳሷን እያጠናቀረች ከም ለምትገኘው ወደ ሳውዲ አረቢያ እያቀናል ተብሎ ቢታሰብም በሊቨርፑል ቤት መቆየት ፈልጋለሁ በማለት የዛ በዛሬው ዕለት ለሁለት ዓመት የሚያቆየውን ኮንትራት መፈራረም ችሏል ማለት ነው። እንግዲህ በሊቨርፑል ቤት ድንቅ ጊዜያትን እያሳለፈ የሚገኘው ሞሳላ እስካሁን በዚህ የውድድር ዘመን በሁሉም ውድድሮች 45 ጨዋታዎችን አድርጎ 32 ጎሎችንም ማስቆጠር ሲችል 27ቱን በፕሪሚየር ሊጉ የተገኙ ሲሆኑ ይህም የምድቡ መሪ እያደርገዋል ማለት ነው። ከነዚህ በተጨማሪም ለቡድን አጋሮቹ 22 አሲስቶችንም ማድረግ እየቻለ ድንቅ ተጫዎች መሆኑን መመልከት ችለናል ማለት ነው። እና ሙሳላም ባንፊልድ የስምንት ዓመት ቆይታውን ወደፊት በሁለት ዓመት አመት ከራዘመ በኋላም የአርልስሎት ቡድን ማጠናቀሩና ታሪክ መስራቱም እንደሚቀጥል ይጠበቃል ማለት ነው። እንግዲህ ሙሳላም እንዲህ ሲል ዛሬ ፊርማውን ከኖረ ካኖረ በኋላ ተናግሯል ማለት ነው። በእርግጥም ጓጉቻለሁ። አሁን ጥሩ ቡድን አለን። ከዚህ በፊትም ጥሩ ቡድን ነበረን። ነገር ግን ሌሎች ዋንጫዎችን የማሸነፍና በእግር ኳስ የመደሰት እድል እንዳለን ስለማሰብ ነው የፈረምኩትም ሲል ተደምጧል ማለት ነው። በጣም ጥሩ ነው። እዚህ እኔን መርጥ አመታት አሳልፊያለሁ። ስምንት አመታትን ተጫውቻለሁ እና ሁለት ሲዝን በጨምርና አስር ይሆናል። በህይወቴ እየተዝናናሁ በእግር ኳሱ እየተዝናናው በሙያዬ ውስጥ ምርጥ አመታትን አሳልፋለሁ ሲልም ተናግሯል ማለት ነው። ለደጋፊዎቹ መናገር ፈልጋለሁ። በዚህ በመሆኔ በጣም ደስተኛ ነኝ ሲልም ተደምጧል ማለት ነው። እዚህ ፈርም ያለሁ ምክንያቱም ብዙ ትላልቅ ዋንጫዎችን አንድ ላይ እንደምናሸንፍ አምናለሁ። ድጋፋችሁ ቀጥሉ እናም ያለንን ሁሉ እንሰጣለን፣ ወደፊትም ብዙ ዋንጫዎችን እንደምናሸንፍ ተስፋ አደርጋለሁ ሲልም ተደምጧል ማለት ነው። እንግዲህ ማህመድ ሳላህ በሊቨርፑል ቤት በተለይም በዘንድሮ አመት ድንቅ የሚባል ጊዜ እያሳለፈ ይገኛል ማለት ነው። በተለይም በዘንድሮ አመት ሶስት ዋንጫዎችን የማንሳቱ ህልም ተጨናገፈ እንጂ በተለይም የመጀመሪያውን ዋንጫ በካራባዋ ካፕ ማለት ነው ዋንጫ የማንሳት እድሉን ላለፉት ሰባ አመታት የዋንጫ ድርቅ ላይ በነበረው ኒውካስትል ዩናይትድ በዊምብሌይ መነጠቁ አይዘነጋም። ከዛም በኋላ በአውሮፓ ሻምፒዮንስ ሊግ ከፈረንሳዩ ኃያል ክለብ ፓሪሰን ጀርመን ጋር በመደላደል ወደ ፓሪሰን ጀርመን አቀንቶ አንድ ለባዶ አሸንፎ ከመጣም በኋላ በደጋፊና በሜዳው በፈረንሳዩ ሀያል ክለብ ፓሪሰን ጀርመን ተሸንፎ ዋንጫዎችን የማንሳቱ ህልም ተጨናግፏል ማለት ነው። ቢሆንም እንኳ የፕሪሚየር ሊጉን ዋንጫ ለማንሳት ከፍተኛ የሆነ እድል አለው ማለት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ ዋንጫን ሀያ ጊዜ በማንሳት ሪከርድ ያለውን የማይንስር ማንችስተር ዩናይትድን ሪከርድ ለመጋራት እንግዲህ ወደፊት እየተንደረደረ የሚገኝበትን ሁኔታ እየተመለከትን እንገኛለን ማለት ነው። እንግዲህ በፕሪሚየር ሊጉም ባለፈው ሳምንት ማለት ይቻላል ሁለት ለአንድ ሽንፈት እያስተናገደበትን ሁኔታ አንድረሳ ማለት ነው። እንግዲህ ከተከታዩ አርሰናል ጋም የነበረው የነጥብ ልዩነትም በተወሰነ መልኩም ቢሆን የጠበበበትን ሁኔታ መመልከት እንችላለን ማለት ነው። እንግዲህ ሙሳላ ለሚቀጥሉት እስከ 2027 ድረስ በሊቨርፑል ቤት ለመቆየት በዛሬ ሁለት በይፋ ፊርማውን ማኖር ችሏል ማለት ነው። ሌላኛው ተጫዋችም ከሱጋ ከእሱ ጋር በተገናኘ ቨርጅል ቫንዳይክም ምናልባት ኮንትራቱ ያለቀበት ተጫዋች ነው። እሱም ልክ እንደ ሞሳላ በሊቨርፑል ቤት ኮንትራቱን ያራዝማል ተብሎ ይጠበቃል ማለት ነው። እንግዲህ ሞሳላ እዚህ ሊቨርፑል ቤት በመቆየቴና ለሁለት ዓመት ውሌን በማራዘሜ በጣም ደስተኛ ነኝ ሲልም ውሉን ካራዘመ በኋላ አስተያየቱን መስጠት ችሏል ማለት ነው። እንግዲህ ሞሳላ ዕድሜው እየገፋ የሚገኝ ተጫዋች ነው ማለት ነው። እንግዲህ በሚቀጥለው ዓመትስ እውን እንደ ዘንድሮ በሊቨርፑል ቤት መድመቅ ይችላል ወይ የሚለውን እንግዲህ በሚቀጥሉት ዓመታት በሚያደርጋቸው ውድድሮች የምንመለከተው ይሆናል ማለት ነው።